ናቸው አላሁ ተዓላ አው እናጋባለን። አላህ ስብሓንሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አሱናል። ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረቅ አዟል። ስብሓንሁ ወተዓላ ሱረቱን ኑር ላይ በተከበረው ቃሉ በአንኪሑ ለአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም አጋቡ ዙሪያችሁ ላይ ያሉ ወጣቶችን ያላገቡትን ከማን ከባሮችን ጭምር አላህ ስብሓነሁ ወተዓላ ትእዛዝ ልብ ብላችሁ ተመልክቶ፣ አንድ ሰው ካላገባ ምን ውስጥ ይገባል? ወንጀል ውስጥ ይገባል። ዜና ውስጥ ይገባል። እስቲ መጥፎ حرام ላይ መውደቅ ነው በሐራም ተቃቅፎ መሄድ ነው ከማያቁት ወንድ ጋር ተቃቅፎ መሄድ ነው ሐላል ያስፈራ አልহামዱሊላ ሰላም አለይኩም ወራህመቱላሂ ወበረካቱ ወደ ህይወት ንሞቼ እንዴት ዋላችሁ እንዴት ቆያችሁ እንደሚታወቀው በሸሪዓ አልኢስላም ውስጥ መጋባትን አላህ Subhanahu Wa በቁርአኑ ደንግጎታል። ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው አስቀምተውታል

ኒካህ እንደዛ ካልሆነ የለም ብሎናል። ፈኢዘን ዲኑና ካሚሉን ወሙክተሚል፣ ዲናችን ሙሉ የሆነ ነው። ነገር ግን በዚህ ሰዓት በዚህ ሰሞን እየዞረ ያለው በዚህ በሶሻል ሚዲያ ላይ ላላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው በል የየሁዳውና የነሳራ ሱና ነው ማለት እንችላለን። ምክንያቱም በሸርዕ ልእስላም ውስጥ ከወልይ ቢሆን እንጂ ማግባት እንደማንችል ተነግሮናል ሚና በል እንደውም

አጅዳድ ወይም አያቶችን ነው እያዘዘ ያለው፣ ወይም ደግሞ አስያዶችን ማለት ነው። የባሮቹን ባለቤት ማለት ነው፣ ወይም ደግሞ የባሮቹን አለቃ። አንቀጹ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው፣ ወይም ደግሞ የባሪያዎቹ አለቃ ነው እያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፎ አላህ አማኞቹን አዟቸዋል አጋቡ በማለት ብለው አድረሻው የማይታወቅ ሰው ባለ አድረሻ ብቻ አይደለም በል አድራሻ ብቻ አይደለም ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዚና መጣራት ወይም ወደ ፉሕሺ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩ አምጥቶ። ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው ወይም ደግሞ መንታህታ ዊላየት ኩም በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘው እናንተ ጋር መጣ ወይም እናንተ ጋር መጥቶ ታብታብ ስላደረገ ቤተሰብ ልትሆኑ አትችሉ። ይሄ ብቻ አይደለም አብሰው ግለሰቧ እንኳን የአማኞቹን ሴቶች መጋባት አይደለም ልጇን መስጠት አትችልም። ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም። በሸራችን ማለት ለሴት ልጅ ወልጅ የሚሆነው ንካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው ወለው ወይ ንዕላ ሌላኛው ደግሞ የሐራም እንድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ሊያውሩ ነው የሚባሉት ሴትና ና ወንድ ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የኽሉወነ ረጅሉን ቢምራእትን ኢላ ወሳሊሰሁማ ሸይጣን ብለዋል። አንድ ወንድ ልጅ አንድ ሴት ጋር ለብቻ ይወጡም ሶስተኛቸው ሸይጣን ሆኖ እንጂ ብለዋል። ይሄ ደግሞ የፉሕሽ እንድጃፍ ማስፋፋት ነው ማለት ነው። በቀላሉ አላሁ ስብሓነሁ ወተዓላ ወላ ተቀረቡ ዚና

ሽብረን ብሽብሪን ዝራዕን ብዝራዕ ትከተላላችሁ ማለት እዚ ጋር ትዕዛዝ አይደለም፣ ተጠንቀቁ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሀላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀል እና አደባባይ ላይ ደሞ አምጥቶ የሚሰራ ወንጀል እኩል አይደለም ካለ ነቢዩ ሰለላሁ ዓለይሂ ወሰለም ሁሉ እመቲ ሙዓፈን ኢለልሙጃሂሩን ብለዋል። ሁሉም እመቶቼ ወንጀላቸው ይተውላቸዋል ይማርላቸዋል፣ ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሀላል መዳረሻ እያደረጉ አይደለም። አላህን ፍሩ፣ የነቢዩን ሰለላሁ ዓለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሃነሁ ተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁን ዘውጁና ማን እንዳለ ታውቃላችሁ። የአረቦቹ ልጆች ናቸው? መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረብኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ ሁለት መቶ ሶስት መቶ ሰው ፊት ለፊት ተቀምጠው ስምን ቁጥር ነኝ

በእሷ አረዳድ ስንሄድ ቁርአኑ የሚለው የእናንተን ባሪያ ነው የሚለው እና እዛ ስር ተሰብስባቸው ያላቸው ሰዎች እናንተ የእሷ ባሪያ ናችሁ እንደ ሰራተኞቻችሁም ይላል እያለች ነው። እና እናንተ የእሷ ሰራተኛ ናችሁ ነው ታብታብ ስለሚታደርጉላት ሰራተኛ ከፋዛ ለእሷ ሰራተኛው ናችሁ ነው ዘወር ብላችሁ ይሉት ራሳችሁ ያላችሁበት ቦታ ላይ